የኢትዮ ሶስት ስልሳ ጉዳይ በአስቸኳይ በሕግ እንዲፈታ እንፈልጋለን። ሀብታሙ አያሌው ያለምንም ቅድመ ሁኔታ ቦታውን አስረክበ የኢትዮ ሶገነት ብለህ ያስከው ሚዲያ ይዘውን ልቅ ማለት ትችላለህ። ያለዛም ልክ እንደኛ እኩል ሆነ ከኛ ጋር አንዲትም ስንጣሪ ልዩነት የለህም። መብት ያለ መስሎ ከሆነ ተሳስተሃል። ተሸክሚያችኋል ምትል ከሆነ አልተሸከምም። እኛ እኛን የተሸከምነ እርግጠኛ ነገር ተሸክመንን ይኖር ነው። ቢገባህ ኖሮ አየር ላይ ቁጭ ብለህ ያ ሁሉ ስታወራ ዝም የተባልከው ስለተሸከምን ነው እንጂ አውቀ አይደለም። እኔ አጠገብ ቁጭ የምሰራውን ሰው እያፈን የሰብአዊነት መብት ተሟጋች አይሆንም። መጀመሪያ ኔ መብት ተከብሮ ነው ከዛ በኋላ ሰብአዊ መብት ተሟጋች የሚሆነው ይህ አደለም። ሰብአዊነት የሚጀምረው ከአጠገብ ነው፣ ከራስ ነው ሰብአዊነት የሚጀምረው። ከዛ ውጭ ግን የሙሉ ጊዜ ግርድናን አልተቀጠርኩም። የሙሉ ጊዜ ግርድና ተቀጥራችሁ ደግሞ ንግስና ልሰጡ የምትኖራውጥም ጀርባችሁን ስ ፈትሹ፣ ራሳችሁን ፈትሹ፣ እየሰራችሁ ያላችሁትን ነገር ትክክልነን ወይ በሉ ላለመናገር ዝም ያልነው ስለወደድነው አይደለም፣ አደለም ስላላወቅን አይደለም። ዝም ቢታ ቢባል ይታለፋል ነው። ቢያንስ አጠገባችሁ ያሉትን ሰዎች ዞር ዞር ብላችሁ ነውርም ስለሆነ እዚህ ጋ ለማንኛውም ኢትዮ ሶስት ስልሳ ግን የህዝብ ድምፅ ነው። ነገም ከነጎዲያም ወደ ቀድሞ ክበ ይመለሳል። በህጉ እየሄድን ነው። ህግ የሚዳኝም ብዙ ጉዳዮች አሉ። አሁንም በህጉ መሰረት ነው ሀብታሙ ከአንተ እኩል ከአንተ